በናስተር ተመልካቾች እንደምን ዋላችኋል። ከዜና ኢትዮጵያ ስፖርት ዘገባዎች እነሆ። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። በታንዛኒያቸው የታክቲክ ብልጫ የተወሰደበት የኢትዮጵያ ሴቶች ብሔራዊ ቡድን በአፍሪካ ዋንጫ ማጣሪያ ሁለት ለዜሮ በሆነ ውጤት ተሸንፏል። ተደጋጋሚ የሆኑ የቦታ አያያዝና ጨዋታን የማንበብ ችግር አሁንም በሉሲዎቹ ያልተቀረፈ ችግሮች ሆነዋል። አብርሃም አድማሱ ተጨማሪ ዘገባ አዘጋጅቷል። ለሁለት ተከታታይ የአፍሪካ ዋንጫ ማጣሪያ በመጀመሪያው ዙር የተሰናበቱት ሉሴዎቹ በቀጣይ ዓመት በሞሮኮ አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ለመሳተፍ ከታንዛኒያ ጋር ያደረጉትን የሁለተኛ ዙር የመጀመሪያ ጨዋታ ሁለት ለባዶ ተሸንፈዋል። በአሰልጣኝ ዮሴፍ ገብረወልድ የሚመሩት ሉሴዎቹ ከታንዛኒያ ጋር ባዛም ዓለም አቀፍ ስቴዲየም በተደረገው ጨዋታ ፍጹም የሆነ የታክቲክ ብልጫ ተወስዶባቸዋል። ለጨዋታው ከሁለት ሳምንት በላይ በአዲስ አበባ ዝግጅት ያደረጉት ሉሴዎቹ በቡድን ውስጥ ወሳኝ ሚና እንደሚኖራቸው የሚጠበቁትን ዲሲ ፓወሯን ሎዛ በራና ለሞሮኮ በርካን የምትጫወተው አርያቶ ዱንግ ለጨዋታ ለመድረሳቸው ሙሽ ዳንኤል እና ቡዛዮ ታደሰን በጉዳት ማጣታቸው በቡድን ውጤት ላይ የፈጠሩት ተጽዕኖ ቀላል አልነበረም። ሉሴዎቹ በቅርብ ዓመታት ደካማ መገለጫቸው እየሆነ በመጣው የመጀመሪያ ደቂቆች ግብ የማስተናገድ ችግር በትናንቱ ምርሃ ግብርም ተከስቷል። ገና በሰባተኛው ደቂቃ ታንዛኒዎች መሀል ሜዳ ላይ ከማደን ሳሉ የነጠቁትን ኳስ ወደ ግራዊ ማጥቃት እንቅስቃሴ በመውሰድ ሉሴዎቹ ቀኝ መከላከል ቀጠና በቁጥር የተወሰደባቸውን ብልጫ በታክቲካል አቀራረብ በማሸነፍ በአይሻ ጁማ አማካኝነት የመጀመሪያ ግብ አስቆጥረዋል። ይህ ግብ ሲቆጠር ሉሴዎቹ በራሳቸው ሜዳ በቁጥር ሰባት ለሶስተ ነው ቢገናኙም የተከላካዮቹ ጊዜን ያልጠበቀ አወጣጥና የመስመር ተከላካዮቹ ክፍት ቦታዎችን የመሸፈን የተከላካይ አማካያ እመቤት አዲሱ ቀጠናውን ቶሎ የማደራጀት ችግር እንዲሁም የአካላዊ ፍልሚያን በቀላሉ መሸነፍ በግብ ሂደቱ ላይ የተስተዋሉና ና አሁንም ያልተቀረፉ ችግሮች ነበሩ። በጨዋታው በቋሚ 11 ውስጥ መሳይ ተመስገነን ከተለመደው የመጫወቻ ቦታ ይልቅ የግራ መስመር ተከላካይ ሆና በጀመረችበት መራ ግብር ታንዛኒያዎች በቀላሉ ኳስ መስርተው ለመውጣት የሚሞክሩበትን የግራ መስመር ሉሴዎቹ በማስቆም ረገድም ተዳክመው ተስተውለዋል። ከታንዛኒያዎች የማጥቃት አቅም እያደገ ሲመጣም በኢትዮጵያ የግራ መስመር የሚጣሉ አደገኛ ተሻጋሪ ኳሶችም ለሉሲዎቹ ፈተና ሆነዋል። በመጀመሪያው አጋማሽ ከመከላከል ባለፈ በማጥቃት ረገድ የተዳከሙት ሉሲዎቹ የታንዛኒያን የግብ ክልል በሚፈለገው ልክ መፈተሽ ሳይችሉም ወደ መልበሻ ቤት ያመሩ ሲሆን ሁለተኛው አጋማሽም በተመሳሳይ ስህተት ግብ ተቆጥሮባቸዋል። ከቀኝ መስመር የተሻገረውን ኳስ ሉሴዎቹ በድጋሚ የቁጥር ብልጫቸውን መጠቀም ሳይችሉ በሰሩት የውሳኔ ስህተት ጀሚል ረጅቡ ለታንዛኒያ ሁለተኛውን ግብ አስቆጥራለች። መሳይ ተመስገንን ከተጫዋቾች ለውጥ በኋላ ለማጥቃት ቀርባ እንድትጫወት ያደረጉት አሰልጣኙ ዮሴፍ ገብረወልድ በተወሰነ መልኩ ቢሆን ቡድናቸው ተጭኖ ለመጫወትና የግብድን ለመፍጠር ሲሞክርም ታስተውሏል። ሉሴዎቹ ምንም እንኳን በጨዋታው አምስት ላሞን የጠበቀ ሙከራ ካደረጉት ከታንዛኒያዎች በአንድ ብቻ ቢያንሱም የሙከሮቹ ጥራት ግን ጥያቄዎችን የሚፈጥሩ ናቸው። በጨዋታው ታንዛኒያ 54 በመቶ የኳስ ቁጥር ብልጫ መውሰዳቸውም ሉሴዎቹ ለውስሮም ከሚታወቁበት ጥንካሬያቸው ርቀው መገኘታቸውንም ማሳያ ጭምር ሆኗል። ከቀናት በኋላ የመልሱ ምራ ግብር በድሬዳዋ ሴዴም ሲደረግ የኢትዮጵያ ብሔራዊ ቡድን በሞሮኮ አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ከ14 ዓመታት በኋላ በቀጥታ ለማለፍ ከሁለት ግበ በላይ በማስቆጠር ማሸነፍ ይጠበቅበታል። የ2018 ሲቢ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብር ዛሬ በሚደረጉ አራት ጨዋታዎች ይጀምራል። በአንደኛ ሳምንት በሸገር ደርቢ ሽንፈት የደረሰበት ኢትዮጵያ ቡና ከአዲስ አዳጊው ነጌሌ አርሲ ጋር ይጫወታል። ቡናማዎቹ ቁጥር አንድ ግብ ጠባቂያቸውን ኢብራሂም ዳላንድን በቅጣት የማይጠቀሙ ሲሆን ነጌሊዎች የመጀመሪያ የሊጉ ግብ አስቆጣሪያቸውን ሐቢብ ከማልን በጉዳት ምክንያት ግልጋሎቱን አያገኙም። ጨዋታው ቀን ሰባት ሰዓት ሲል በአዲስ አበባ ስታዲየም የሚካሄድ ሲሆን ከዚህ ጨዋታ ቀጥሎ የላኛው አዲስ አዳጊው ሸገር ከተማ ከአዳማ ከተማ ይጫወታሉ። ቀን 10 ሰዓት በሚጀምረው ጨዋታ አዳማ ከተማዎች አምበሉን ሐይደር ሸረፋን በቅጣት አያሰልፉም። በሐዋሳ ዩኒቨርሲቲ ስታዲየም ወልዋሎ ዲግራት ዩኒቨርሲቲ ፋሲል ከነማ ቀን 9 ሰዓት ላይ ሲጫወቱ ፋሲል የመጀመሪያ ድሉን ወልዋሎ ደግሞ በሊጉ የመጀመሪያ ነጥብ ፍለጋ ወደ ሜዳ ይገባሉ። ምሽት 12 ሰዓት ላይ ወላይታ ዲቻ ከድሬዳዋ ከተማ ይጫወታሉ። ሁለተኛው የታዳጊዎች ኦሎምፒክ ለማካሄድ ዝግጅት ማጠናቀቁን የኢትዮጵያ ኦሎምፒክ ኮሚቴ አስታወቀም። ከጥቅምት 15 እስከ 23 ድረስ በአዲስ አበባ ከተማ የሚደረገውን የወጣቶች የኦሎምፒክ ቅድመ ዝግጅት አስመልክቶ የባህልና ስፖርት ሚኒስቴር የኢትዮጵያ እግር ኳስ ፌዴሬሽንና አዲስ አበባ ከተማ ወጣቶችና ስፖርት ቢሮ ውድድሩን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። በሀያ የስፖርት አይነቶች ውድድሩ የሚካሄድ ሲሆን በቀጣይ በአፍሪካ ደረጃ ለሚካሄዱ ውድድሮች ተተኪዎችን ለማግኘት የሚያስችል መሆኑን የኦሎምፒክ ኮሚቴው ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። የዚህ ጨዋታ ዋናው ዓላማ በኢትዮጵያ ውስጥ ሙሉ በሙሉ ማለት ይቻላል የተቋረጠውን የተተኪዎችን የማዘጋጀት የማብቃት ሀገሪቱን ደግሞ በቀጣይ የሚወክሉና ባንዲራዋን ከፍ የሚያደርጉ ወጣቶችን ለማዘጋጀት ከወዲሁ ያው ለእነሱ እድል መሰጠት ስላለበት ትኩረት ተሰጥቶ ነው ይሄ ዝግጅት እየተደረገ ያለው። በእግር ኳሱም በአትሌቲክሱም ያው የተለመደ ፊት ነው ደጋግመን የምናየውና ይሄ የሚያሳየው ከታች ስራዎች የግድ መስራት እንዳለባቸው ነው። የባህልና ስፖርት ሚኒስቴር ተወካይ አቶ ሰለሞን አሊዩ በበኩላቸው ለወጣቶች ትልቅ የውድድር እድል መፍጠሩን ተከትሎ ትኩረት ተሰጥቶበታል ብለዋል። ለስፖርታችን መሰረት እንዲሁም ደግሞ ምርት ስፖርተኞችን ለማውጣት የውድድር መበራከት አንዱ የመፍትሄ አካል ተደርጎ ስለተወሰደ እነዚህም መፍትሄ አካል የተደረጉትን ጉዳዮች ስትራቴጂ ተነድፎላቸው እንደ መንግስትም በ እቅዳችን ውስጥ የተካተተበት ሁኔታ አለ። ሚኒስቴር መስሪያ ቤታችን አሁን በዳታ ቤዝ ውስጥ ሲስተም እየዘረጋ ነው ያለው። ወደፊትም የዚህ የእድሜ ችግር ከምልመላ ጀምሮ መጀመር አለበት ነው። ምልመላ ላይ ከተስተካከለ፣ ምልመላ ላይ ሰልጣኙ በዳታ ቤዝ ውስጥ እድሜው አጠቃላይ መረጃው ከተሞላ ሌላ የእድሜ ማጭበርበር የሚባለው ነገር ይቀራል። አሁን ይሄ ሲስተም እየዳበረ ያለበት ሁኔታ ነው ያለው። ተተኪዎች ስፖርተኞችን ለማፍራት ውድድሩ ጠቃሚ መሆኑን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራ ተናግረዋል። አህጉራዊ ውድድሮች እንኳ ባይኖሩ የኢትዮጵያ መላ የወጣቶች ጨዋታ በየዓመቱ መኖር ያለበት ነው ብዬ ነው የምወስደው እና ለወጣቱ እድል መስጠት ካለብን በዚህ ትራክ ላይ መስራት አለብን። በክልሎቻችን ዞን የሚመጡትን ወጣቶች ምናልባትም በፓይለት ፕሮጀክት ያደራጀ ናቸው። ልጆች እድል አግኝቶ ውድድር እየመጡ ነው። ከዛ ውጭ ያሉትን ልጆች አኮሞዴት ሊያደርግ የሚችል የውድድር መርሃ ግብር ስለሆነ ኢንክሉሲቭ ነው ብሎ መወስድ ይችላለን። ዘገባው የሪፖርተራችን ሀና ታሪኩ ነው። የሶስተኛው ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ትናንትም ቀጥለው ሲከናወኑ ሊቨርፑል፣ ቼልሲ፣ ሪያል ማድሪድና ባየር ሙኒክ አሸንፈዋል። የቼልሲ አሰልጣኝ ኤንዞ ማሬስካ በጨዋታው አያክሶች የተመለከቱት ቀይ ካርድ እንዳገዛቸው ሲናገሩ የቀድሞ የማንቸስተር ሲቲ ተከላካይ እንደመሆኑ በበኩሉ የሪያል ማድሪድን የመከላከል ጥበብን አድንቋል። አብርሃም ተስፋ ተጨማሪ ዘገባ አለው የክሪስቲንሰን የስድስተኛ ደቂቃ ኳስ ሊቨርፑል እንዳግም ስጋት ውስጥ ከተውም ነበርም። ያለፉትን አራት የሁሉም መድረክ ጨዋታዎች በሽንፈት የደመደሙት አሰልጣኝ የርንስሎት ለሌላ ፈተና የተጋረጡ ቢመስልም መጨረሻቸው ግን አምሯል። በላንክሻየር ደርቢ በማንቸስተር ዩናይትድ ያውም አንፊልድ ላይ ከደረሰባቸው የሁለት ለአንድ ሽንፈት በኋላ ለመገናኛ ብዙን በሰጡት ሀሳብ፣ እመኑኝ ሊቨርፑል ከዚህ በኋላ አምስት ተከታታይ ሽንፈት አያስተናግድም ሲሉ ቃል ገብተው ነበርም። ቃላቸው ፍሬም አፍርቷል። ከአንፊልዱ ሽንፈት የስድስት ተጫዋቾች ለውጥ ያደረጉት ኔዘርላንዳዊ አሰልጣኝ የከርቲስ ጆንስ፣ ሁጎ ኤኪቲኬ፣ ፍሎሪያን ቪርትዝ አንድሪው ሮበርሰን እና ጀርሜን ፍሪምፖን ግን ወደ ቋሚነትም አምጥተዋል። ለመጀመሪያ ጊዜ እርስ በርስ የተጣመሩት አይዛክና ና የኬቲኬ በተሻለ መዋሃድ እንደሚችሉ ማሳየታቸው የሞሐመድ ሳላም የቋሚነት ቦታ ጥያቄ እንዲነሳበት አድርጓል። ምስጋና ለሁጎ ኬቲኬ፣ ቨጅን ቫንዳይክ፣ ኢብራሂም ኮናቴ፣ ኮዲ ጋክፖን ና ዶሚኒክ ሶቦዝ ላይ። ይሁንና ሊቨርፑል ፍራንክፈርት ላይ አምስት ግቦችን አስቆጥሮ ዳግም ወደ ማንነቱ ተመልሷል። አሁንም ግን አሌክሳንድር አይዛክ ኳስና ብረብን ለማገናኘት ሌላ ጨዋታ ለመጠበቅ ተገዷል። በቅርቡ አሰልጣኙ አይዛክ ወደ ቀደመ አቋሙ ተመልሷ ከዚህ በኋላ በዚህ ቡድን ውስጥ በተሻለ ጠብቆት ቢሉም የተለየ ነገር ሊታይበት ግን አልቻለም። ይባስ ብሎ ትላንት ያስተናገደው ጉዳት ለወራቶች ከሜዳ ሊያርቀው እንደሚችልም ተሰምቷል። ሌላኛው የእንግሊዙ ክለብ ቼልሲ በስታንፎርድ ብሪጅ የኔዘርላንዱን አያክስ አምስተርዳምን አስተናግዶ አምስት ለአንድ አሸንፈዋል። ዛሬም ወጥ ቡድናቸውን መለየት የከበዳቸው አሰልጣኝ ኤንዞ ማሬስካ አይነኬ ከሆኑት ውስን ተጫዋቾች በስተቀር በየጨዋታው እያፈራረቁ መጠቀማቸውን ቀጥለዋል። ይህ ደግሞ አስቀድሞ የማይገመትና የማይነካ ቡድን እንዲገነቡ እንዲሁም ለተጋጣሚዎቻቸው ፈተና እንዲሆኑ ማስችሏቸዋል በሊጉ ኖቲንጋም ፎረስትን ካሸነፉበት ጨዋታ የሰባት ተጫዋቾች ለውጥ ያደረጉት ማሪስካ ለብራዚላዊ ተስፈኛ ስቲቫ ዊሊያን ያላቸውን ክብርም ገልጸዋል። ማርክ ጉዌ፣ ሞይሲስ ካይሴዶ፣ ኤንዞ ፈርናንዴስ፣ ስቲቫ ዊሊያን እና ታሪክ ጆርጅ የምዕራብ ለንደኑን ክለብ አሸናፊ ያደረጉ ግቦችን ያስቆጠሩ ተጫዋቾችም ሆነዋል። በዚህ ጨዋታ 65ኛው ደቂቃ ላይ ሮሜዮ ላቪያን ተክቶ ወደ ሜዳ የገባውና ባሳለፍነው ሰኞ 17ኛ ዓመቱን የያዘው እንግሊዛዊ ታዳጊ ሪጌ ዌልሽ ከቀድሞ የአርሰናል ተጫዋች ጃክ ዊልሼር በመቀጠል በአውሮፓ ሻምፒየንስ ሊግ የተሰለፈ ሁለተኛው በእድሜ ትንሹ እንግሊዛዊ ተጫዋችም ሆኗል። ለቀጣዩ የኤል ክላሲኮ ጨዋታ ጥሩ መነቃቂያ ውጤት ያስመዘግበው ሪያል ማድሪድ በጣሊያኑ ዩቬንቱስ ያሁን በቤርናባው ከባድ ፈተና ቢገጥመውም የጁድ ቤሊንጋም የ57ተኛ ደቂቃ ብቸኛ ግብ ለደጋፊው የሚገባውን ድል እንዲሰጥም አድርጎታል። አስቀድሞ የቤርናባውን ጣራ ለዚህ ጨዋታ ያዘጋው ሪያል ማድሪድ በታሰበው ልክ ባይንቀሳቀስም የአርዳ ጉለር ጥሩ አቋም የጨዋታው ልዩነት ሆኖም ተመዝግቧል። ከረዥም ጊዜ በኋላ ወደ ግብ አግቢነቱ የተመለሰው ጁድ ቤሊንጋም ከጉዳት መልስ በየጨዋታው እያሳየ የመጣው ይሻሻል የክለቡን የማጥቃት ሚናም እያጎለበተ ይገኛል። አሰልጣኝ ቻፊ አሎንሶም ሁሉ ነገር የተሰጠው ሙሉ ተጫዋች ሲሉ ማወድሰውታል። ሃሪኬን ግብ ማስቆጠር በቀጠለበት ጨዋታ ባየር ሙኒክ የቤልጅየሙን ክለብ ሩዥን አራት ለዜሮ ሲረታ ሊዩዝ ዲያዝ፣ ኒኮላስ ጃክሰን እና ሌናት ካርል ቀሪ ግቦቹንም አስቆጥረዋል። በባለፉት 12 የሁሉ መድረክ ጨዋታዎች ሀያ ግቦቹን ያስቆጠረው ሀሪኬን በ32 ዓመት የዕድሜ ማምሻው በዚህ ዓመት ታምር ለማሳየት መገስገሱን ቀጥሏል። የአውሮፓ መድረክ ጉዞ የተመቸው የሚመስለው ኬን ከ202324 የውድድር ዘመን ወዲህ የ የእሱን ያክል ግብ ያስቆጠረ ተጫዋች አለመኖሩ ምናልባት እንደ ክለቡና እንደ ሀገሩ ስኬት በ32 ዓመቱ ወደ ባላንዶር ሽልማት የሚጠጋበት እድል ይኖረዋል ተብሎም ይጠበቃል። ትላንት በተደረጉ ሌሎች ጨዋታዎች ቶተናም ከሞናኮ እና አታላንታ ከስላቪያ ፕራግ 0ለ0 ሲለያዩ፣ ስፖርቲንግ ሊዝበን ኦሎምፒክ ማርሴይን፣ ጋላታሳራይ ቦዶ ግሊምትን እንዲሁም አትሌቲክ ቢልባው ካራባግን ድል ማድረግ ችለዋል። ተመልካቾች ከደቂቃዎች በኋላ ሰባት ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ እንመለከታለን እንድተከታተሉ እንጋብዛለን። ለዜና ኢትዮጵያ የተዘጋጁ የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።